ሰላም ሰላም፣ ውድ ተመልካቾቼ እንዴት አላችሁ? እንዴት ቆያችሁ? እንኳን አደረሳችሁ፣ እንኳን አደረሰን። እንግዲህ ዛሬ ዶሮ እንግዲህ አሰራር ይዤ መጥቻለሁ ማለት ነው። እንግዲህ ዶሮ ለበዓል ማለት ነው። እንግዲህ ውድ ተመልካቾቼ ነገ ጓደኞቼ ይመጣሉ። እንግዲህ ይኸው የተዘጋጀው ዶሮ ነው የገዛሁት ማለት ነው። እንደኛ ሀገር፣ እንግዲህ ዶሮ ቤት ቤት ውስጥ ማረድ ሳይሆን እዛ እየተዘጋጀ ነው የምናመጣውና ኡ እንግዲህ ሁሉም ነገር አዘጋጅቻለሁ ማለት ነው። ያው ሁለት እንትን ነው የገዛሁት ማለት ነው። በደንብ ማጥር ያስፈልጋል። እንደገና ደግሞ ወቀራረጥም ያስፈልጋል። በደንብ ማጠብ ያስፈልጋል። ኦኬ እንትን ላደርግን ላሳያችሁ ያው እንደ ኢትዮጵያ ባይደርስም ማለት ነው። ያኔ ኢትዮጵያ ለብዙ ቅመማ ቅመሞች ነው የምንጠቀመው። በርበሬም እንደፈለግ ነው ማለት ነው። ያው ታውቁታላችሁ ያው እኛ ኢትዮጵያውያን ያው እንግዲህ የልብን ቦታ ላይ እንግዲህ እንጀራ እንጀራ እንደገና ደግሞ የዶሮ ወይ የዶሮ ወጥ የዶሮ ወጥ ነው ያለው። እንግዲህ ኢትዮጵያኛ እኮ በቃ የትም ብንድ የትም ብንድ ማለት ነው ያው የሀገራችን ምግብ ትዝለናል ማለት ነው። ለዛ በቃ የኢትዮጵያ ምግብ የኢትዮጵያ ምግብ ይሄው። ነጭ ሽንኩርት በእንደዚህ መልኩ ነው። አይበቃም፣ እንዲህ ይበቃል። ኮርቱ እንደገና ደግሞ ማለት ነው ያው እንግዲህ ተብኩታላችሁ። ዶሮ ሐላንቁላል እንግዲህ ዶሮ ዶሮ ይላል ብዬ አላስብም። ለምሳሌ ሐላንቁላል እየተሰራ ዶሮ ኦ ኦ አይመስልኝም፣ ለኔ አይመስልም። ሐላ ሐላንቁላል እየተሰራ ዶሮ እኔ ዶሮ ነው ብዬ አላስብምና ያው እንግዲህ እንደቅማችን ይሄው እንግዲህ እንቁላል እንግዲህ ያዘጋጀችዋለሁ ማለት ነው። እንግዲህ እንቁላሉ ቅቅል ላድርግ ምን ትሉት አላችሁ? በነገራችን ላይ እንቁላል እንትን ስታደርጉ ጊዜ ጨው እንትን አድርጉት። አንድ አንድ ራሱ አይሰብርም ማለት ነው። ኦ በእንደዚህ መልኩ አቆራረጡ አያችሁ። የዶሮ ብልት አስራ ሁለት ነው እንግዲህ። እኔ ደግሞ ይኸው በእንዲህ መልኩ እንግዲህ መቶ በመቶ ሳይሆን ይኸው ዘጠና ፐርሰንት ያው ያው እንግዲህ ዶሮ ያው ዘጠና ፐርሰንት እንትን ይሆናል ብዬ ተስፋ አለኝ እና ይኸው እንግዲህ እኛ ጋር አስራ ሁለት ብልት ነው እንትን የምናደርገው። እኔ ደግሞ ይኸው እና ወደ ተመልካቾች ዘና ፈታ ብሉት እንደ እንዴት እና አይ እንግዲህ ወደቼ ይሄ እንግዲህ በእንደዚህ መልኩ ነው። ያው እያጠብኩኝ እስካሁን በደንብ በደንብ ማጠብ ያስፈልጋል። ይምሩ ነው አምራችሁ። ምክንያቱም ያው ያው ታውቁታላችሁ እ እዛ ነው ማለት እኛ ቤት ውስጥ ነው የምናድረው ዶሮ ማለት ነው ኢትዮጵያ ላይ ማለት ነው። ያኔ በደንብ በድርግን እናደርጋለን እና እንግዲህ ይሄ እንግዲህ ተውታ እዛ የተዘጋጀው ስለሆነ በደንብ በደንብ በደንብ ማጠብ ያስፈልጋል ማለት ነው። ብዚህ ላይ በምን ላይ ነው ያጠፍሽው ካላችሁ ብትጠይቁ፣ ጫው እና ሎሜ ማለት ነው እኛ ጋር እንግዲህ ታውቁታላችሁ። እና ይሄ ደግሞ በጫው እና በሎሚ ማለት ነው። ኦኬ አ ክፍት ነው፣ ኮሜንት መጻፍ ትችላላችሁ። እና እስከዛ ስዘና ፋታ ብሉት ዘና ጎደኞቼ የኔ ቤት እንግዲህ ክፍት ነው ቤቴ ክፍት ነው ማለት፣ ኮመንት መጻፍ ትችላላችሁ፣ ሀሳብ ካለ ያኔ አስተካኪ ምናምን ማለት ትችላላችሁ። ያን ቤቴ ክፍት ነው እና ለዚህ ነው ቤቴ ክፍት ነው የልኩት ማለት ነው። እና አሁን ማለት ነው ሽንኩርቱ የኛ ሽንኩርት ነጭ ያኔ እንትን የሆነ ሽንኩርት ማለት ነው ታውቃላችሁ። የአበሻ ሳይሆን የፈረንጆቹ ሽንኩርት ማለት ነው። ውሃ በጣም እንትን ይይዛል። ያኔ እኔ አሁን ዘይት አላስገባውም እስካሁን ማለት ነው። ዘይት አላስገባውም፣ ምክንያቱም በጣም ውሃ ስላለው ዘይት እንትን ሳደርግ፣ ያኔ ውሃ ላይ ዘይት ካስገባው ማለት ነው ምንም ትርጉም የለውም። ሽታ ያለው ማለት እንትን ይሆናል ማለት ነው። ስለዚህ ምንም ነገር እዚህ ላ አላስገባው ማለት ነው። ሽንኩርት ብቻ ሽንኩርቶ ብቻ እየሰራው ነኝ ማለት ነው። አሁን በርበሬ እያስገባው ነኝ። የሽንኩርት ውሃ ትንሽ ጥምት ጠጥቶር ማለት ነው። ለዛ በርበሬ ነው እያስገባሁት የበርበሬ እንግዲህ ኢትዮጵያ እንግዲህ ብዙ ነው እንትን የሚያደርጉት ያው እንግዲህ እንደ አቅሜ ነው በርበሬ እየተጠቀምኩት ያለሁት ማለት ነው። እና እንዘና ፈታ ብሉት ቤቴ እንግዲህ መሳቅ ነው እንጂ የሆነ ስድብ ምናምን የለውም። ኦኬ። ይቅርሳ ከይቅርሳ ጋር ኦኬ። እና አሁን በርበሬ ያስገብቻው ደግሞ ማለት ነው፣ ይኸው እስካሁን ያው ዘይት አላስገብም። አሁን እነዚህ ቅመማ ቅመሞች ጨምራለሁ ማለት ነው። መጀመሪያ ያዘጋጀሁት ቅመማ ቅመሞች በነገራችን፣ ለኮርማ አለ እና እነዚህ ቅመማ ቅመሞች ነው። ወርወሬ እና እስኪ አይሆን እሱ ብቻ እንትን እያለኩራኝ ማለት ነው። እና ትንሽ ቆይቼ ደግሞ ዘይት ላስገባ። ኦ ማዞላ፣ አላስገባ ማዞላ። ብዙም አላበዛም ማለት አላበዛም። ትንሽ ደግሞ ይሄ የወይራ ዘይት ነው ማለት ነው። የወይራ ዘይት በጣም ደስ ስላል ጣዕም አለው። በጣም ደስ ይላል ምግብ እሱ ላይ ማለት እሱ ላይ ከሰራች፣ በጣም ይጠፍጣል እና የወዳ ዘይት ነው ይሄ ማለት ነው። የቅድሞ ማዞላ ነው፣ አሁኑ ግን የወዳ ዘይት ነው ማለት ነው። እንግዲህ አያችሁ፣ አሁኑ ነው ያው እንግዲህ ዘይት ያስገባሁት ማለት ነው። ሽንኩርት የራሱ ውሃ ምጥጥ ሲያደርግ ማለት ነው ከበርበሬ እና ከቅመማ ቅመሞች ጋር እንትን ካድረግኩት በኋላ ዘይት ነው እያስገባሁት ማለት ነው። ኦኬ አሁን የሚያስገባው ምንን እንደሆነ ታውቁታላችሁ። ነጭ ሽንክርት እና ጅምብል ማለት ነው። ኦ ናይስ እና ወዶችዬ እንግዲህ ይሄ ይመስላል እንግዲህ የእኛ ዶሮ እኛ በዓል የበዓል ዶሮ አሰራር ማለት ነው። ኦኬ ያው ቅድም ብያለሁ። ኢትዮጵያ እንደ ኢትዮጵያ ባይደርስም ዘጠና ፐርሰንት ይሆናሉ እያስባለሁ። ኦኬ እና በደንብ ነው ያጠፍኩት ሁሉም ነገር ያው እንግዲህ ሁሉንም እንትን አድርጌያለሁ። በደንብ ነው ያጠፍኩትና ይኸው ዶሮ ላስገባ። የቀረ ነገር ካለ ኮመንት ላይ መጻፍ ትችላላችሁ። ኦኬ አሁን ዶሮ ነው ያስገባሁት ማለት ነው። ዶሮ እንግዲህ በእንደዚህ በልኩ ነው ያው። ኦኬ አሁን ዶሮ ዶሮ ላስገባና ደግሞ አለ ውሃ ማለት ነው። እስኪ አሁን ውሃ ላስገባው። እስካሁን ውሃ አላስገባውም። ውሃ ደግሞ ትንሽ ቆይቼ እንትን አድርጋለሁ። ያኔ ትንሽ ስጋና ባርበሬው ስጋና ባርበሬውና ስጉ አንድ ላይ በደንብ እንትን ስል ማለት ነው ውሃውን ያስገባለሁ ማለት ነው ው እንግዲህ ጨው ላስገባ ምን ትሉት አላችሁ ጨው በነጭ ሽንኩርትና በዝንጅብል አንድ ላይ እንትን አደርጋለ ግን አይበቃም አሁን እንግዲህ ውሀ ላስገባ ውሀ የሞ ማለት ሙ የሞቀ ውሀ ነው ቀዝቃዛ ውሀ አይደለም እየተጠቀምኩት ያለሁት በነገራችን ላይ በቃ አሁን እሳቱ እየቀነስኩ ማለት ነው እሳቱ ነው እየቀነስኩ፣ ቀስ እያልኩ ቀስ እያልኩ እየማሰልኩ ማለት ነው። እንግዲህ እንቁላሉን አስገባለሁ ማለት ነው። ትንሽ ልቆይና እን እንቁላል ማስገባት አለብኝ በደንብ እንግዲህ እንግዲህ እንግዲህ ተሰርቷል ማለት ነው። አሁን እንቁላለው ላስገባና ወቆች ትንሽ ክትክት ደስ ይላሉ። እና አያችሁ በጣም ቆንጆ ዶሮ ነው እየሰራሁት ማለት ነው። ቆንጆ ዶሮ ዶሮ ዶሮ ዶሮ እንግዲህ ቅቤ ረሳው ኮ እናንተ። ቅቤ ኦ ቅቤ ቅቤ ያስገባቡት እንዴ? በነገራችን ላይ ቅቤ የሆነ በደንብ አስተካክዬ ማለት አስተካክዬ ማለት መጀመሪያ አጣርቻለሁ ማለት ነው። እንግዲህ እንደምታዩት እንቁላሉ በእንደዚህ መልኩ ነው። ኦኬ እና ደስ ይላል አስገባና እንግዲህ እንቁላል እየገባ በጣም ደስ ይላል ኤት ውበት ይሰጣል ራሱ ውበት አለው እንግዲህ ውዶቼ እንግዲህ ይሄ ይመስላል። በጣም ያምራል፣ አያችሁ በእንቁላል ላይ እንትን ሲሆን ማለት ነው። እና ከልቤ ነው ማመሰገ ነው፣ በጣም ነው ማመሰገ ነው። ባርቺ ጠንካራ ነሽ የምትሉ ቤቶች ከልቤ ነው ማመሰገ ነው። በእውነት ሰው ባርታ ወይም ባርቺ የምል ቃላት ትልቅ ነገር እኮ ነው፣ ትልቅ ነገር ነው። እና ከልቤ ነው ማመሰገ ነው። በቀጣይ ቪዲዮ እንገናኛለን። እስከዛ ሰላም ሁኑ። በሌላ ቪዲዮ በዳቦ አሰራር ይመጣለሁ፣ የዳቦ አሰራር ይመጣለሁ እና በጣም ነው የማመሰግነው። እግዚአብሔር ይስጣችሁ።